የዳዊት ትርጓሜ መዝሙር ሃያ ስምንት በንተ እዝኪያስ አምፅኡ ለእግዚአብሔር ውሉደ አማልክት ዝኒከማሁ ለእግዚአብሔር አምጡ። አምፅኡ ያለውን ያምጣው። አምፁ ለእግዚአብሔር እጉልሃራጊት የጊደር ልጅ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ወይፈን አምጡ። አምፁ ለእግዚአብሔር ክብረ ወስብሃተ ክቡር መስጉን እያላችሁ ለእግዚአብሔር ምስጋና አቅርቡ። አምጽኡ ለእግዚአብሔር ስብሃተ ለስሙ ለስሙ ምስጋና አቅርቡ። ስግዱ ለእግዚአብሔር በአጸደ መቅደሱ በአምስቱ በስድስቱ ቆመብሲ ቆማችሁ ለእግዚአብሔር ስገዱ። አለእግዚአብሔር እግዚአብሔር ላይ ለማያት የእግዚአብሔር ቃሉ የእግዚአብሔር ትእዛዙ በሰናክሬም ላይ ተገለጠ። አምላከ ስብሃት አንጎድጎደ። የክብረ ባለቤት እሱ ድምፅ አሰማ አለ እነ ሰናክሬም ይጥፉ ብሎ አዘዘ። እግዚአብሔር ለአይለማያት ብዙ ብዙ ለማለት ደግሞታል። ቃለ እግዚአብሔር በኃይል የእግዚአብሔር ቃሉ የእግዚአብሔር ትእዛዙ ኃይልን ለማድረግ ተገለጠ። ቃለ እግዚአብሔር በአብይ ስብሃት የእግዚአብሔር ቃሉ ትእዛዙ ደጋግ ታምራትን ለማድረግ ተገለጠ። ቃለ እግዚአብሔር ይቀጠቅጥ አርዘ የእግዚአብሔር ቃሉ ትእዛዙ የቆላውን ዛፍ ይጨፈጭፈዋል አለ ሰራዊቱን ያጠፋዋል። ወይ ቀጠቅጦ ለአርዘ ሊባኖስ የደጋውን ዛፍ ይጨፈጭፈዋል አለ ሰናክሬምን ያጠፋዋል። አርዘ ሊባኖስ አለ ገናና ሲል ነው ወአደገድጎ ከመላህ መሊባኖስ እንደ ደጋ ላም ያከሳዋል፣ ያ ቆላ ሲወር እንዲከሳ። አንድም ከመላህ በሊባኖስ እንደ ደጋ ጎመን ያጠፋዋል፣ ያ በበጋ ጥላ በክረም ጠፈጠፍ እየሆነ በበታቹ ያሉ አትክልት አዝሬት ፍሬን እንዳያስገኛቸው። ወፈቆርሰ ከመወልድ ዛአሃዱ ቀርኑ ፍቁር ቅያስ ቀንዱ አንድ እንደሚሆን እንዳ ረምጽም ነው። ኦሪት ዘልደት እንዴት ዘፍጥረት ሲል አንድም ፍቁር ወልድ የአብ የባህሪ ልጅ እንደመሆኑ ከአብ ከመንፈስ ቅዱስ ጋር ስልጣኑ አንድ ነው። ቃለ እግዚአብሔር ይመትር ነደ እሳት የእግዚአብሔር ቃሉ ትእዛዙ ሰናክሬምን ያጠፋዋል። ነደ እሳት አለው ዘመናዊ ሲል ነው ቃል እግዚአብሔር ያለቀልቆ ለገዳም የእግዚአብሔር ቃሉ ትእዛዙ በርሃውን ያነዋውጠዋል፣ አለ ሰራዊቱን ያጠፋዋል። ወያለቀልቆ እግዚአብሔር ለሀቅለ ቃዴስ የእግዚአብሔር ቃሉ ትእዛዙ የቃዴስን በረሃ ያነዋውጠዋል፣ አለ ሰናክሬምን ያጠፋዋል። ሀቅለ ቃዴስ አለው በቃዴስ አዝሬት አትክልት እንዳይገኝ በሰናክሬምን ምግባር ሃይማኖት አይገኝምና። አንድም ለሐቅ ለቁድስ ይላል። በአምስቱ በስድስቱ በሰባቱ ቆመ በሲ ዙሪያ በለጊሶን ያሉትን ያጠፏቸዋል። ቃለ እግዚአብሔር ያጸንቁም ለሀየላት የእግዚአብሔር ቃሉ ሃየላትን ያጸናቸዋል። አንድም ሁለት መቶ ሊቃውንትን ያጸናቸዋል። ይህች ዋልያ እንደ በረሃ ፍየል እባቡን ሰንጥቃ ትበላዋለች። እነሱም አዲስ ከይሲ ንስሮስን አጥፍተዋልና በሀዘ የተጋቡ ሀየላት እየ የትረከመዊ እንዲል ወይ ከስ ታይዋም ዛፉን ይጨፈጭፈዋል። ዱሩ ሲመነጠር ዛፉ ብቻ እንዲቀር መኳንንቱ አልቀው ነገስታቱ ብቻቸውን ቀርተዋል። ወበፅር ሁሰ ኩሉ ይብል ስብሃት ሁሉም በአምስቱ በስድስቱ ቆመብሲ ምስጋና ያቀርባል። አንድም በበጽርሁ ሁሉም በያልበት ምስጋና ያቀርባል። እግዚአብሔር ያሰጋቦ ለማይ አይ እግዚአብሔር ማይ አይ ሰናክሬምን ያጠፋዋል። ይነብር እግዚአብሔር ወይ ነግስ ለዓለም አጥፊ ለጥፋት የሚለው የለምና እንዲህ አድርጎ ለዘለዓለሙ ነግሶ ይኖራል። ወይሁቦሙ እግዚአብሔር ሀይለ ለህዝቡ ለወገኖቹ ሀይልን ያደርግላቸዋል